ለአራስ ይሄ ነው፣ መዋ ይባላል። የፈትሄ አብዶች ይባላለሁ። ለአራሶች ጭስ እንጨት የሚደረግ ነው። ይሄ ወልደው ትንሽ አንድ ሳምንት ከሆናቸው በኋላ ይህን የጭስ እንጨት አራት አይነት ነው፦ ዋቶ፣ አገምሳ፣ ብሬንሳ፣ በርባርሻ ለልጆችም ለናትም ይሆናል። አንድ ላይ ይታጠናሉ እና ማህጸኗ ውስጥ ያለው ፈሳሽ ምናምን ቆሻሻ ነገር ሁሉ ያወጣዋል። እና በጣም የሚጠቅም ነው፣ ወገብ ያጠነክራል። ለአራስ ይሄ ነው መዋ ይባላል። መዋ ማለት ልብሱን ይታጠንበታል። የአራሱ ልብስ አንዳንድ ሰው እንደዚህ ንጹሕ ያልሆነ ሰው ሲገባ እንትን ሻሾ ይባልና ለዛ ብሎ ነው የሚደረገው። ይሄ ይሄ ያው አይረን ጥረት ያለበት ነው። በብዛት የሚወስደው እርጉዞቹም በብዛት እርጉዞች ናቸው። በራሳ ይባላል፣ አይ በራሻ አለ

ሴቶች እርጉዝ ሴቶች ይህን ይበላሉ። እንደ ደብተር እንደ ደብተር